ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላም እና ጤና ፍቅርን በረከትን ያድልን። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል ያለ ነው በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ በዓለም ላይ የሰማን ያለናቸው ነገሮች ከፍ ያለ አንድምታ ይዘው እየመጡ ነው ያሉት በእስራኤል እና በኢራን መካከል ያለው ግጭት በቅዱስ መጽሐፍ ላይ በይፋ ከተቀመጡት መካከል ይገኛል። በትክክልም ጉዳዩ ወደ ሶስተኛው የዓለም ጦርነት ውስጥ ይዞን እየገባ ነው ወይስ ደግሞ የዓለም ጦርነቱ ነው ያለነው የሚለው ውዝግብ እየተነሳ ነው የሚገኘው ብዙ ጊዜ የዓለም ጦርነቶች ሰዎች ከገቡበት በኋላ እና ካለቀ በኋላ ነው እንጂ የሚያውቁት የዓለም ጦርነት እየተከናወነ እያለ የዓለም ጦርነት ነው ብለው አላሉም። አንደኛውን የዓለም ጦርነት አንደኛው የዓለም ጦርነት ነው የተባለው ካለቀ በኋላ ነው። ሁለተኛው የዓለም ጦርነት ሁለተኛው የዓለም ጦርነት ፊሽካ ተብሎ አይነፋም። ነገርየው ካለቀ በኋላ ነው የዓለም ጦርነት ሆኖ የታወጀው። ስለዚህ አሁን ያለንበት የሶስተኛው የዓለም ጦርነት ነው ወይ ለሚለው ሳይንቲስቶች እየተነጋገሩበት ይገኛሉ። ደፊኒሽን እና ብያኔ ለመስጠት እየተወሰነ ይገኛል። እንግዲህ አብዴት እናደርግና ቅዱስ መጽሐፍ ደግሞ በዚህ ዙሪያ ላይ የሚነግረንን በትክክል እንረዳለን፣ እናያለን። አሁን ባሉት እየተነገሩ ያሉ ዜናዎች አሉ። በግልጽ በእስራኤልና በኢራን መካከል ያሉት ነገሮች ቅርጻቸውን ፍጹም እንደቀየሩ የሚያሳይ ነገር በግልጽ እየተነገረ ይገኛል። እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ዊል ስትራይክ ኤቭሪ ሳይድ ኤንድ ኤቭሪ ታርጌት በሚል በግልጽ አስቀምጠዋለች። የእስራኤል የዚኛው ጦርነት ዋነኛው ዓላማ የኢራንን መንግስት ክራክዳውን ማድረግ ነው። የኢራን መንግስት አቅም እንዳይኖረው ማድረግ ነው። እንግዲህ የኢራን መንግስት የአያቶላው መንግስት አቅም ከሌለው እና ምንም ነገር ማድረግ ካልቻለ ከተዳከመ የተዳከመው መንግስት ላይ ደግሞ ህዝብን መልሶ በማሳመፅ መንግስት የመቀየር አካሄድ ሁሉ እንዳለበት በምስጢር እየተነገረ እንዳለ ይሰማል። እንግዲህ እስራኤል ታርጌት እያደረገች ያለቻቸው የሚሊተሪ ቤዞችን የኒውክሌር ጦር መሳሪያ ማብላያ ተቋማትን እንደገና ደግሞ ሚሳይሎችን ጭምር እንደሆነ ይታወቃል። ወደ 20 ሺህ የሚጠጉ የሚሳይል ማምረቻ ተቋማት ወይም 20 ሺህ ሚሳይሎችን የሚያመርቱ ተቋማትንም ጭምር ደብድቤ ያለሁ በሚል እስራኤል በግልጽ እየተናገረ ትገኛለች። ኢራንን በርን እናደረጋታል እናቃጥላታለን፣ እናውድማታለን፣ የሚለው ነገር ዛቻቸውን በግልጽ አሳይተውታል። ይሄ ባለበት ሁኔታ ላይ እንግዲህ ዓለሙን ጉዳይ በጠቅላላ የሚዳኙ አካላት በስጋት ላይ ነው ያሉት። እያንዳንዱ አካል ስጋት ላይ ይገኛል። ሶ ይሄ ጦርነት ቅርጹን እየቀየረ በእጅጉ ወደ ኦል አውት ዋር እንዳይቀየር ስጋት እየተፈጸመ ይገኛል። ምናልባትም ጥቂት እድል ብቻ ነው ያለው አጠቃላይ ጦርነት እንዳይፈጸም በሚል እየተነገረ ይገኛል። ስለዚህ ቀጣዮቹ ቀናት በጣም የሚያስፈሩ ይሆናሉ። የሆነ ጣልቃ የሚገባ አካል ከሌለ በቀር ቀጣዮቹ ቀናት ቀላል አይሆኑም። እጅግ በጣም ብዙ ውስብስብ ነገር ይዘው ሊመጡ እንደሚችሉ በግልጽ እንመለከታለን። እንግዲህ ጦርነቱን ተመልክቶ ይህን የዘመን ፍጻሜ ጦርነትን ተመልክቶ በቅዱስ መጽሐፍ ላይ በግልጽ ከተቀመጡት ነገሮች መካከል አንዱ እንደሆነ እናያለን። በጣም የሚገርመው ኢትዮጵያም በዚህ በዘመኑ ፍጻሜ ባለው ከፍተኛ ውጊያዊ ጦርነቶች ውስጥ የዚህ የሶስተኛው የዓለም ጦርነት አካል ሆና እንደምትነሳ በመጽሐፍ ቅዱስ ላይ በግልጽ አስቀምጠዋል። እንግዲህ በትንቢተ ዳንኤል ላይ ከዚህ ቀደም ሁሉ ጊዜም እንደሚነሳው ትንቢተ ሕዝቅኤል ምዕራፍ 39፣ 38 እነዚህ ቦታዎች የሶስተኛውን ዓለም ጦርነት በግልጽ የሚያሳይ ነው። ትንቢተ ዳንኤል ላይም የሦስተኛውን ዓለም ጦርነት በግልጽ የሚያሳይ ነገር ተጽፏል፣ ወይም በትንቢት ተቀምጧል። በትንቢተ ዳንኤል ምዕራፍ 11 ከቁጥር 40 ጀምሮ በዘመን ፍጻሜ ስላለው ጉዳይ ግልጽ አስቀምጦታል እና በዘመን ፍጻሜ አለ፣ በፍጻሜ ዘመንም የደቡቡ ንጉሥ ከእርሱ ጋር ይዋጋል። የሰሜንም ንጉሥ በሰረገሎችና በፍረሰኞች ከብዙ መርከቦች ጋር እንደ አውሎ ንፋስ ይመጣበታል ብሎ ያስቀምጠዋል። በዘመኑ ፍጻሜ ላይ የሰሜንና የደቡብ ወይም ደግሞ ኦልሞስት ሩሲያ ያለችበትና ታችኛው ክፍሎች ማለት ነው። አሁን እስራኤል ያለችበት ቦታ ላይ ለሰሜኑ የዓለማችን ክፍል ደቡባዊ አቅጣጫ ላይ እንዳለ ያሳያል ማለት ነው። እንግዲህ ግሎባል ሳውዝ የሚባለው ኢትዮጵያ ያለችበትን ቦታ ሁሉ በዚህ ጦርነቱ መካተት አለበት ማለት ነው። የደቡብ የሚለው ነገር የሚያካትተው እነዚህንም ጭምር እንደሆነ በትክክል እንረዳለን። እዚህ ቦታ ላይ በደቡብ ማለት እስራኤል እና በነ ኢቭን በነ ሩሲያ መካከል የሚደረጉ በእስራኤል እና በነ ኢራን መካከል የሚደረጉ ግጭቶችን እዚህ ጋር ላይ በግ በግልጽ ያስቀምጥላችኋል ማለት ነው። ሲናገርም በዘመኑ በፍጻሜ ዘመን የደቡብ ንጉስ ከእርሱ ጋር ይዋጋል፣ የሰሜንም ንጉስ በሰረገሎችና በፈረሰኞች ይላል። እንግዲህ መርከቦችን ታያላችሁ፣ ታንኮችን ታያላችሁ፣ ብዙ ፈረሰኞች ታያላችሁ። ኦልሞስት ፈረሰኛ እየዘለለ የሚሄድ ነገር እንዳለ ታያላችሁ። ስለዚህ ማናቸውም እየተፈናጠሩ የሚሄዱ ጦር መሳሪያዎችን እንግዲህ በወቅቱ የጦር መሳሪያ ቴክኖሎጂው አጠቃላይ፣ ሚሳኤሉ፣ ቦሊስቲክ ሚሳኤሉ፣ ክሩዝ ሚሳኤሉ አይታወቅም። ስለዚህ ሊገልጹት የሚችሉት እነ ዳንኤል እነ ሕዝቅኤል ዮሐንስ ራእይ፣ ሌሎች ሊገልጹት የሚችሉበት ብቸኛው መንጉ ፈረስ፣ ሰረገላ፣ ሌሎች እየተባሉ እንደሚገለጹ በግልጽ እናያለን። ስለዚህ እዚህ ጋር ሲያስቀምጠው ምን አለ ከፈረሰኞች እና ከብዙ መር ከቦች ጋር እንደ አውሎ ንፋስ ይመጣበታል ብሎ ይናገራል። ይሄ የአውሎ ንፋስ ስሜት ወይም ደግሞ ንፋሳት ተብሎ የሚቀመጡት እነዚህ ከድምፅ የፈጠኑ ሚሳኤሎችን ልክ ከንፋስ የፈጠኑ ሚሳኤሎችን ጭምር በዚህ ውስጥ እንደሚካተቱ በትክክል ያስቀምጠዋል። በዘመኑ ፍጻሜ ብሎ ነው የሚያስቀምጠው። ልብ በሉ፣ እዚህ ጋር ያስቀምጠዋል። ከዛ በኋላ ምን ይላል? ንፋስ ይመጣበታል፣ ወደ አገሮችም ይገባል አለና፣ ይጎርፍም ማል ያልፍም ማል ይልና ወደ መልካሚቱ ምድርም ይገባል ይላል። እንግዲህ መልካሚቱ ምድር ኢየሩሳሌም እንደሆነች ይታወቃል። እንደሚነገረው በመጽሐፍ ቅዱስ ላይ ለመልካሚቱ ምድር መልካሚቱ ምድር ካለ ኢየሩሳሌም ጀሩሳሌም ነው። ምክንያቱም ዛሬ አይደለችም መልካም የሆነችው ከጥንት ጌታችን ኢየሱስ ክርስቶስ የተወለደባት ብዙ ታሪክ የታየባት እጅግ የምትገርም ስፍራ ናት። በዚህ ቦታ ላይ መልካሚቱ ምድር ብሎ የሚያስቀምጥበት ስለዚህ በእስራኤል ወደ እስራኤል ወደ ኢየሩሳሌም የሚገባ ጦርነት እንዳለ በዘመኑ ፍጻሜ ረጅም ዋጋ የሚያስከፍል ግጭቶችና ውጊያዎች ሊፈጸሙ እንደሚችሉ በትንቢተ ዳንኤል ምዕራፍ 11 ከቁጥር 40 ጀምሮ በትክክል ያሳያቸዋል። ከዛ ወደ መልካሚቱ ምድር ይገባል ብዙ አገሮችም ይወድቃሉ ይላል ሶስተኛው ዓለም ጦርነት ላይ በጣም በርካታ ሀገራት እንደሚሳተፉ ታያላችሁ አሁን እንኳ ባለው ጦርነት ላይ ኢራን በጆርዳን አሁን ጆርዳን የኢራን ሚሳይሎችን መታ በተለይ ድሮኖችን በመምታት ጆርዳን ለእስራኤል አግዛለች ስለዚህ እየሆነ ያለው እስራኤልም ኢራንም እያለች ያለችው እስራኤልን የሚያግዘውን ማንኛውንም አካል መታለው ነው ስለዚህ ነገ ጆርዳንን ማትመታበት ምክንያት አይኖርም በዚህ ላይ ደግሞ እነ ሳውዲ አረቢያ እነ ኳታር እዚህ ቦታ ላይ ዩናይትድ አረብ ኤሜሬትስ የሚገቡ ከሆነ እነሱንም ከመምታት ወደኋላ አይልም። እንግዲህ ማናት ኢራን? ማናት ይቺ አገር የዓለም ጦርነት ላይ ኦልሞስት በብዙ መልኩ ስሟ የሚጠራ ኢራን ስትነካ ቅርቧ ያለችው ደግሞ ሩሲያ ትነካለች ማለት ነው። ስለዚህ እነዚህ ሀገራት የተሳሰሩና አቅም ያላቸው ወይም የተባበሩ ናቸው። ስለዚህ የሰሜን ንጉስ ብሎ ሲል ከሩሲያ ጦርነቱ ተነስቶ እነ ኢራንን ሁሉ እነ ኢትዮጵያን እነ ግብፅን ሁሉ ማካተት መቻል አለበት። የሶስተኛው ዓለም ጦርነት በእስራኤል ዙሪያ ላይ የሚደረግ እንደሆነ በግልጽ እንመለከታለን። በመካከለኛው ምስራቅ፣ በሩቅ ምስራቅ፣ በወስት ኤዥያ እና በሰሜኑ የዓለማችን ክፍል እንዲሁም በግሎባል ሳውዝ እኛ ባለንበት አቅጣጫ ሁሉ የሚደረግ እንደሆነ በግልጽ እንመለከታለን። ስለዚህ ይሄ ማመላከቻ አንዱ ወደ መልካሚቱ ምድር ይገባል ይልና ከዛም በኋላ እዛ ጋር ብዙ ሀገሮችም ይወድቃሉ ይላል። ስለዚህ በዚህ ጦርነት በሶስተኛው ዓለም ጦርነት ብዙ ሀገራት አብረው ተያይዘው ይሰልፋሉ። እንደምናየው አሁን በሊባኖስ፣ በጋዛው፣ በየመን አሁን ግሎባል ሳውስ ከሚባሉት አንዱ የመን ነው። በእነዚህ ቦታዎች ሁሉ በጠቅላላ ጦርነቱ ምን ያህል እየተለጠጠ ኢትዮጵያ ውስጥም አሁን ያለው ግጭት ራሱ የዚህ የሶስተኛው ዓለም ጦርነት አካል መሆኑ መታወቅ አለበት። ኢትዮጵያ ከጣሊያን ጋር ያደረገችው ግጭት የሁለተኛው ዓለም ጦርነት አካል ነው። በተመሳሳይ ሁኔታ አሁን ያለው ግጭት ደግሞ የሶስተኛው ዓለም ጦርነት አካል መሆኑ መታወቅ መቻል አለበት። እዚህ ላይ ትንቢተ ዳንኤል ምዕራፍ 11 ላይ በደንብ አድርጎ ያስቀምጠዋል። እዚህ ጋር ያሉትን ሲጠቅስ ምን ይላል? ነገር ግን ይልና፣ ኤዶምያስ፣ ሞአብ፣ የአሞን ልጆች የበለጡት ከእጁ ይድናሉ ይላል። እንግዲህ ኦልሞስት እነ ጆርዳን አሁን እነ ሞአብ ምናምን የአሞን ልጆች የሚባሉት አሁን ዮርዳኖስ ያለችበት ስፍራ ነው እንደሚታወቀው። ስለዚህ ዮርዳኖስ እንደምንም ብላ በዚህ ቦታ ላይ የምትተርፍ ከሆነ ጦርነቱ በእስራኤል ዙሪያ ላይ ዮርዳኖስ ሞአብን ከጠቀሰ በእስራኤል ዙሪያ ላይ የሚደረግ ጦርነቱ መሆኑን እዚ ጋ ትመለክታላችሁ ማለት ነው። ከዛ በኋላ ምን ያል እጁ ከአገሮች ላይ ይዘረጋል አለና የግብፅ ምድርም አታመልጥም ይላል። ጦርነት ውስጥ ግብፅም ትካትታለች። በጣም የሚገርመው ነገር ልንገራችሁ። በወርቅና በብርም መዝገብ ላይ በከበረች በግብፅ ዕቃ ላይ ሁሉ ይሰለጥናል አለና የሊቢያና የኢትዮጵያ ሰዎችም ይከተሉታል ይላል። ሶ አሁን ባለው አስተላለፍ ላይ ኢትዮጵያ ሩሲያ ጋር ናት ያለችው። አዎ ከሩሲያ ባሉት ፖለቲካዎች ላይ ኢትዮጵያ በጣም በከፍተኛ ደረጃ ላይ ነው እንግዲህ ያለችው። እንደምታውቁት ከቀዝቃዛው ዓለም ጦርነት ጀምሮ ኢትዮጵያ ለሩሲያ በጣም ምቹ ከሚባሉ ቦታዎች ወይም ወዳጅ ከሚባሉት አካላት ይገኛሉ። ስለ ሩሲያ ሲታይ ደግሞ በትንቢተ ሕዝቅኤል ምዕራፍ 38 ላይ የተቀመጠችው ይህችውን በስም የሚጠቅሳት ፋርስን ወይም ደግሞ ኢራንን በግልጽ ያስቀምጧል እዛ ቦታ ላይ እሱ ብቻ አይደለም የሊቢያ ብሎም ያስቀምጣል ማለትም የሰሜን አፍሪካ ክፍሎች አካባቢ ላይ ያሉ ቦታዎች ጥንት ሊቢያ የሚባሉ ቦታዎች ናቸው መጽሐፍ ቅዱስ ላይ ስለዚህ እነዚህን ቦታዎች ሁሉ ይከተሉታል ይላል ልክ ነው አሁን ባለበት ሁኔታ አሁን የምታዩት የሳህል የሚባሉ ሀገራት በተለይ እነ ቡርኪና ፋሶ ሌሎችን ቦታዎች ላይ ድሮ ሊቢያ የሚባል ቦታ ነው። የስ አሁን እነ ቡርኪና ፋሶ ከሩሲያ ጋር እየተሰለፉ ነው። አሁን በገጽ እየተሰለፉ ነው። ስለዚህ አሁን ያለው የዓለም ጦርነት የሶስተኛው የዓለም ጦርነት ነው። ውድ ቤተሰቦቼ፣ አሁን ያለው ግጭት የሶስተኛው የዓለም ጦርነት አካል ነው። አሁን ለማየት ያብቃችሁ። ዓለም ጦርነት ላይ ነው ያለችው። በየትኛው ዓለም ክፍል ላይ ነው ሰላም ያለው? አሜሪካ ውስጥ እንኳ ሁሉ ሳይቀር የአሜሪካ ፖለቲካ የተበጠበጠ ነው፣ ውድ ቤተሰቦቼ የአሜሪካ ከፍተኛ የዲሞክራቲክ ፖለቲካ ፓርቲ አብቃል ተገደለ፣ የሚል ነገር ስሰሙ ምንድን ነው የምታዩት? ፕሬዚዳንት ትራምፕ ፓሬድ ሊያካሄዱ ነው። በአሜሪካ ታሪክ በጣም አስገራሚ ነው። የጦር ልክ እንደነ ሰሜን ኮሪያ፣ እንደነ ሌሎች፣ እንደነ ሩሲያ፣ እንደነ ቻይና የጦር መሳሪያ አግተል ትሎ ፓሬድ ማሳየት ማለት ነው ያለንን የጦር አቅም ይውልን የሚል ማለት ነው። ስለዚህ ምን ማለት ነው? ዓለም ወዴት እየገባች ነው ያለችው? አሁን መካከለኛው የአፍሪካ ክፍሎች ሁሉ የአፍሪካ ሀገራትን ሁሉ ጨምሩ እንግዲህ አሁን እነ ኮንጎ አሁን እነ ሩዋንዳ፣ ሌሎች ጦርነት ላይ እኮ ዓለም ያለችው በጣም ብዙ ሀገራት በጦርነት በአንድ ጊዜ በሚልኳኮስ ሰዓት ላይ የግሎባል ፖዚሽኑ ልዩነት በማምጣት የሚያደርገው የሰላም እጦት ችግር የዓለም ጦርነትን ይቀሰቅሳል። እንግዲህ ይሄ የዓለም ጦርነት በተለያዩ የዓለም ክፍሎች ላይ ነው ጦርነት የተካሄደ ያለው። በሕንድና በፓኪስታን መካከል ግጭት ተከነ ሲባል የዚህ የሦስተኛው ዓለም ጦርነት አካል ነው ትሰማላቸው። አሁን ነገም ከነጎዲያ ሌሎች ሀገራት እዚህ ላይ ፓርቲ ያደርጋሉ። እዚህ ጋር የምታዩት ምስራቅ አፍሪካ ላይ ያሉ ሌሎችም የሦስተኛው የዓለም ጦርነት አካል ነው። ይህን እዚህ ጋር በግልጽ ያሳየዋል። ምን ይለዋል? ከምስራቅና ከሰሜን ግን ወሬ ያውካል ብሎ ያስቀምጠዋል። በትንቢተ ዳንኤል ምዕራፍ 11 ከቁጥር 49 ላይ ወሬ ያውካል። ብሬኪንግ ኒውስ፣ ብሬኪንግ ኒውስ ብቻ ይሆናል አለ። አሁን ስሙ ጌታችን ኢየሱስ ክርስቶስ ሲነግረን በዘመኑ ፍጻሜ ላይ ጦርንም የጦርንም ወሬ ስትሰሙ ተጠንቀቁ አለ። ያ ማለት ብሬኪንግ ኒውስ ይበዛል አለ። በጣም የሚገርመው የሚዲያ ጦርነት እዚህ ውስጥ እንደሚካተት ጌታችን ነግሮናል። የሚዲያ ጦርነት አሁን እዚህ ጋር ብሬኪንግ ኒውስ ሲከናወን ምንድን ነው የሚለው ከምሥራቅና ከሰሜን ግን አለ አሁን የምሥራቅና የሰሜን አሁን የነ ሩሲያ እና ከዛ በኋላ ደግሞ የኢስተርን እንደገና ደግሞ የዌስተርን ፖለቲካ የወሬ መናፈሻ ስፍራዎች በስፋት አለምን ዶሚኔት እንደሚያደርጉ ታያላችሁ ማለት ነው። ስለዚህ ወሬው ያስፈራላል። አለ ብሬኪንግ ኒውሱ ያስፈራል። ከሩሲያ የሚወጡ ዜናዎች፣ ከኢራን የሚወጡ ዜናዎች፣ አሁን የምሰማቸው ዜናዎች ያስፈራሉ ብሎ በመጽሐፍ ቅዱስ ላይ በደንብ አድርጎት ያውካላል። እና ብዙ ሰዎችም ይገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል ብሎ ይናገራል። ምናልባትም ይህንን ጎግ ማጎግ ላይ ጎግ ፑቲን ሊሆኑ እንደሚችል ይነገራል። ስለዚህ የዓለምን ይከተሉታል በጣም ብዙ ሰዎች ይህን አካልና ይህን ሰው ይከተሉታል ተብሎ የተቀመጠበትን ነገር በግልጽ ታያላችሁ ማለት ነው። ንጉሳዊ ድንኳኑም በባህርና በከበረ በቅዱሱ ተራራ መካከል ይተክላል እና ከዛ በኋላ ይተክላል እና ወደ ፍጻሜው ግን ይመጣል፣ ማንም አይረዳው። መጨረሻ አካባቢ ላይ እዚያ አካባቢ ላይ ከባድ ኪሳራዎች የሚከናወኑ እንዳሉ ይናገራል። ነገር ግን በኃይልና በስልጣን በጣም ብዙ አገራት ላይ ዶሚኔት እንደሚያደርግ በግልጽ ይታያል ማለት ነው። የሰሜኑ ንጉስ ኦልሞስት ይሄ ከፑቲን ጋር ሊገናኝ እንደሚችል አሁን ባለንበት ዘመን በግልጽ ያሳያል። ምክንያቱም ፑቲን በዓለማችን ታሪክ ክስተት የሆነ ሰው ነው። የጎግ እና ማጎግ ሲል ጎግን ሚስተር ፑቲን እንደሆኑ መንፈሳዊ ሰዎች በስፋት ይናገራሉ። ፑቲን በዓለም ላይ ክስተት የሆኑ ሰው ናቸው። ክስተት ዓለምን በአንድ ያሰለፉ ሰው ናቸው። አሁን እዚህ ጋ የምታዩት ነገር በጠቅላላ ኢቭን አሁን የአመራሩ ነገር ፑቲንም ይሁን ግን የሆነ የሚመራ አካል እንዳለ ታያላችሁ። ያ የሚመራው አካል አለምን አስተባብሮ ወደ አንድ አቅጣጫ ላይ በእስራኤል አሁን ለምሳሌ አሁን ባለው የእስራኤልና የኢራን ጥቃት ላይ ሩሲያም ቻይናም ኦልሞስት የእስራኤልን ጥቃት በተመለከተ ለኢራን ያደላ አቋም እንዳላችሁ ታያላችሁ። ብሪክስ ላይ ስታዩ ቻይና፣ ሩሲያ፣ ኢራን፣ ኢትዮጵያ ሌሎችም እዚህ ጋር ተካተው እንዳለ ታያላችሁ። ስለዚህ አሰላለፉ ልክ ነው ማለት ነው። መጽሐፍ ቅዱስ ላይ እዚህ ጋር የሚያስቀምጣቸው አሰላለፎችን በግልጽ ያሳያቸዋል። ስለዚህ ይሄ እንግዲህ በጣም መሰረታዊ ከሚባሉ የቅዱስ መጽሐፍ ክፍሎች መካከል ይገኛል። በዓለማችን ላይ ሰላም የግድ የሚያስፈልገን እንደሆነ እናቃለን። እንደሚታወቀው ለዓለማችን ጦርነት ለዓለማችን ላይ ለሚከሰተው ሰላም እጦት ዋነኛውና ዋነኛው ነገር የሰላም አለቃ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ከዓለም ጉዳይ ገሸሽ እንዲደረግ መደረጉ እንደሆነ እናውቃለን። ጌታችን የዚህን ጉዳይ በተመለከተ በትንቢተ ኢሳይያስ ምራፍ 9 ከቁጥር 6 ላይ በግልጽ አስቀምጦታል። ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል አለ። ሊደር ይሆናል፣ ጌታ ይሆናል፣ የዓለም አለና ከዛ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ብሎ ያስቀምጠዋል። the leader of the peace of the world ጂሰስ ክራይስት ነው ጌታችን ብራይታችን ኢየሱስ ክርስቶስ ነው። ስለዚህ ይሄ የሰላም አለቃ የዓለምን ሰላም የማይገዛ የማይቆጣጠር ከሆነ የሰላሙ አለቃ ከዓለም ሰላሙን ኦልሞስት የሚያነሳ ከሆነ ሌላ ጦረኛ ደግሞ እንደሚነሳ ይናገራል። እዛ ላይ ተቀምጦ ሲቀጥለው ምን አለ? ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋን በቤተ መንግስቱ፣ አለቅነት ይበዛልታል፣ ለሰላሙም ፍጻሜ የለውም ይላል። የጌታችን የኢየሱስ ክርስቶስ ሰላም ፍጻሜ የለውም። እግዚአብሔር የእግዚአብሔር ቅናት ይህን ያደርጋል ብሎ ያስቀምጣል ማለት ነው። ስለዚህ ይህንም በተመለከተ የሰላሙ አለቃ ክርስቶስ ከሆነ ጦርነት ማለት የሰላሙ አለቃ ክርስቶስ ከዓለም ሲነሳ ወይም ጥሎ ሲሄድ እንደሆነ እናውቃለን። ለዚህ ማስረጃ ያለናው አለን። በዮሐንስ ራእይ ምዕራፍ 6 ከቁጥር አራት ላይ በግልጽ በመጽሐፍ ቅዱስ ላይ ከተቀመጡት ነገሮች መካከል ኤ እንደሆነ ታያላችሁ። በዮሐንስ ራእይ ምዕራፍ 6 ከቁጥር አራት ላይ ሰማሁ፣ ማለት ከቁጥር ሶስት ጀምሮ ሁለተኛው ማህተም በተፈታ ጊዜ ሁለተኛው እንስሳ መተይ ሲል ሰማሁ አለና፣ ሌላም ዳማ ፈረስ ወጣ ከእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ስለዚህ የዳማ ፈረሱ ደግሞ ጸረ ክርስቶሱ መንፈስ ደግሞ ከምድር ላይ ምን ሊወስድ? ሰላምን ሊወስድ ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው ይላል። አሁን በመጨረሻው ዘመን ላይ ይሄ ጌታችን ኢየሱስ ክርስቶስ የሰላም አለቃ የሆነው አምላካችን ይዞት የነበረውን ቦታ ሲለቅ ይሄ ክፉ መንፈስ መጥቶ ቦታውን እንደሚቆጣጠረው ታያላችሁ። ከዛ ዲስትራክሽን ይዞ እንደሚመጣ በዚህም ላይ ሲናገር ዳማ ፈረስ ማለት ምን ማለት ነው ፔል ሆርስ ነው እንግዲህ አራት ፈረሶች ከዚህ ቀደም በደንብ ነግሬያቸዋለሁ ዳማው ፈረስ ደግሞ ፔል ሆርስ ነው ፔል ሆርስ ነው በጣም አደገኛ ሰው ለሞት ሲቃረብ ፊቱ አመዳማ እንደሚሆን ምድርን ወደ አመድነት የሚቀይር ነው ዳማ ፈረሱ ከዛ በኋላ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ነው ስለዚህ የምድርን ሰላም ከተወሰደ ጦርነት ይሆናል፣ በየስፍራው ከዛ ሰዎችም እርስ በርሳቸው እንዲተራረዱ ዓለም ላይ የምታያቸው ግድያዎች፣ ጭፍጨፋዎች፣ ሌሎችም እንዲከናወኑ የሚያደርግ አደገኛ ነገር እንደሚመጣ ታያላችሁ ማለት ነው። ከዛ ታላቅም ሰይፍ ተሰጠዋል። ይህንን ሰላም ከምድር ለመውሰድ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው። ስለዚህ ምድር ላይ መተጫጨድ፣ መገዳደል፣ መጠፋፋት የምድራችን ትልቁን ቦታ እየያዘ እንደተከሰተ በደንብ ልናስተውል ይገባሉ ድ ቤተሰቦች። ስለዚህ አሁን ያለው ጦርነት የሶስተኛው የዓለም ጦርነት አካል መሆኑን በደንብ ትረዳላችሁ። ለዚህም ለምሳሌ የሶስተኛው የዓለም ጦርነትን መስፈርት ተመልክቶ ወይም በዓለም ጦርነቶች መስፈርት ላይ ልክ ነው ወይ የዓለም ጦርነት ውስጥ ነው ወይ ያለ ነው በተመለከተ በጣም ብዙ ትንተናዎች ብዙ ነገር ይናገራሉ። ከነዚህ መካከል አንደኛው ምንድን ነው ራይዚንግ ግሎባል ቴንሽን ነው ዓለም ጦርነት እየተከሰተ አሁን ወደ ሶስተኛው ዓለም ጦርነት እየገባን ለመሆናችን የሚያሳየው አንዱ ምልክት ሳይንቲስቶቹ በደንብ እንዳስቀመጡት ከሆነ እንግዲህ እንደሚታወቀው ናሽናሊዝም፣ ፖፕላሪዝም በየቦታው ላይ ይበዛል። እንደምታውቁት ይሄ ብቻ አይደለም። የዓለም አቀፍ ቴንሽኖች ይቀጥላሉ። ሚሊተሪ ቢልድ አፕስ ይቀጥላሉ። ሶስተኛው የዓለም ጦርነት ሊቀሰቀስ ሲል ምልክቶቹ እነዚህም ጭምር እንዳሉበት ይታወቃል። የኢኮኖሚ ዋርፌር ወይ ኢኮኖሚ ጦርነት ይከሰታል ወይ የሳይበር ዋርፌር ይከሰታል በሳይበር ጥቃቶች መሰል ዲጂታል ጥቃቶች እየጨመሩ ይመጣሉ። ሪጂናል ኮንፍሊክቶች በየአካባቢ ያሉ ውስጣዊም ውጫዊም ግጭቶች ይጨምራሉ ይላሉ ሳይንቲስቶች። ሶ ምልክቶቹ መካከል እነዚህ እንዳሉበት በትክክል ታያላችሁ። ስለዚህ የራይዚንግ ግሎባል ቴንሽን ዓለም አቀፍ ውጥረቶች ሁሉ ዲፕሎማቲክ ፍሪክሽኖች፣ ለምሳሌ በሜጀር ፓወርስ በሚባሉት ግዙፍ ግዙፍ ኢኮኖሚክ ሀይል ባላቸው መካከል ያሉ ፍትጊያዎች ይቀጥላሉ። በተለያዩ ቦታዎች ላይ ዲስፒዩት ይኖራሉ የቴሪቶሪ ድንበር ግጭቶች እየተስፋፉ ይመጣሉ። ምልክት ናቸው እነዚህ ለሶስተኛው ለዓለም ጦርነት ከመከሰቱ በፊት ያሉ ምልክቶች መካከል እነዚህ ይገኙበታል። እንደገና ደግሞ የዓለም አቀፍ ትብብሮች ላይ አለመረጋጋት ወይም ኢንስታቢሊቲ እየጨመረ ይመጣል ይለዋል። በሁለተኛ ደረጃ ሚሊተሪ ቢውልድ አፕ ሞዴርናይዜሽን፣ ዓለም ጦርነት ሊከሰት ሲል እያንዳንዱ ሀገር የራሱን የጦር መሳሪያ አቅም ወደ ማደራጀት ይገባል። ጡንቻ ወደ ማፈርጠም ይገባል። ልክ ነው። እየታየ ነው። ይህ ምልክት አዎ፣ ዓለም ላይ እየታየ ነው። ለሶስተኛው የዓለም ጦርነት አንደኛው ማስተዋወቂያ ይሄ ነው ይላሉ ሳይንቲስቶች። በሶስተኛ ደረጃ ኢኮኖሚክ ዋርፌር ነው። የዓለም ጦርነት መካከል አንደኛው የኢኮኖሚ ፍትጊያና የኢኮኖሚ ጦርነቶች ናቸው። አሜሪካና በቻይና መካከል አሁን ያለው የኢኮኖሚ ጦርነት ብቻውን ይበቃል። ይሄ ምልክት እየታየ ነው። አዎ እየታየ ነው። ይሄ ወደ ሶስተኛው ዓለም ጦርነት ግፊት ውስጥ እየወሰደ ነው። በትክክል ሶስተኛው ዓለም ጦርነት ብለን ስንል አንደኛው ከተቀመጡት ምልክቶች መካከል ኢኮኖሚክ ዋርፌር ዓለም ላይ ገብቷል። የሚሊተሪ ቢልድ አፕ ሞደርናይዜሽን ጨምሯል። አገራት ጡንቻቸውን እያፈረጠሙ ነው ያሉት። እሱ ብቻ አይደለም፣ በአራተኛው ሳይበር ዋርፌር የሳይበር ጥቃቶች ስፒዮናጅ የሚባሉት አይነት ሳይንቲፊክ ጥቃቶች ለምሳሌ በተቋማት ላይ ትላልቅ ተቋማት ላይ የሚደረጉ የሳይበር ጥቃቶች ወይም ደግሞ ዲጂታል ዓለምን ተጠቅሞ የሚደረጉ ጥቃቶች ጨምረዋል። አዎ። ስለዚህ በሶስተኛው ዓለም ጦርነት ስነን ማለት ነው ብለው ነው የሚገልጹት። በአምስተኛ ደረጃ ፕሮክሲ ዋሮችና ሪጂናል ኮንፍሊክት የውክልና ጦርነቶች ይበዛሉ ይላል። ሶስት ዓለም ጦርነት እየተከሰተ ነው ማለት በየቦታው ላይ የውክልና ጦርነቶች አሉ። አዋ አሉ። በሩሲያና አሜሪካን ወክለው የሚገዳደሉ የሚጨፋጨፉ የዓለም ክፍሎች ወይም ደግሞ የእነሱን ፖለቲካ የሚያራምዱ የምስራቅና የምዕራባውያንን ነገር ወክለው የተገዳደሉ ያሉ በየሀገር ውስጥ አሉ። አዎ አሉ። ስለዚህ የሶስተኛው ጦርነት አካል ነው ማለት ነው። በአምስተኛ ደረጃ ፕሮክሲ ዋሮች፣ ሪጂና ኮንፍሊ። በስድስተኛ ደረጃ ናሽናሊዝም፣ ፖፕሊዝም፣ በናሽናሊዝምና ፖፕሊዝም ላይ ያሉ አስተሳሰቦች ዘ ራይዝ ኦፍ ናሽናሊዝም አይዲዮሎጂስቶች ልክ ሰዎች ብሔርተኝነት ጥገኝነት እየጨመረ መጥቷል። አዎ በየአለማቱ ዘረኝነት ጥገኝነት እየበዛ መጥተዋል። ዓለም አቀፍ ኮኦፕሬሽኖች የእነዚህን ነገሮች ዓለም አቀፍ ትብብሮች ከሚደረግበት ይልቅ የሆኑ ጥግ ጥግ የሚይዘው አካላት እየጨመሩ መጥተዋል። ስለዚህ ይሄ አለ፣ ዓለም ላይ አለ። ስለዚህ ሶስተኛው ዓለም ጦርነት ምልክት ነው። በስምንተኛ ደረጃ በሰባተኛ ደረጃ ኢንቫይሮንመንታል ዲግራዴሽን ኤንድ ሪሶርስ ኮምፒቲሽን ይለዋል ሪሶርሶች ወይም የተፈጥሮ ሀብቶች እና መሰል ጉዳዮችን ለመጠቀም የሚደረጉ ፍትጊያዎች የዓለም ጦርነት ምልክቶች ናቸው። አለ አለ አሁን ዓለማችን ላይ አዎ፣ የሀገራትን ሁሉ ሪሶርስ ለመጠቀም የሚደረጉ ጦርነቶች፣ ግጭቶች ጨምረዋል። ስለዚህ የሶስተኛው የዓለም ጦርነት አካላት ናቸው ማለት ነው። በስምንተኛ ደረጃ አርምስ ሬሲስ፣ የጦር መሳሪያ ለመታጠቅና ለመፍጠር የሚደረጉ ፉክክሮች መጨመራቸው እሱ ብቻ አይደለም፣ ሀገራት የጦር መሳሪያዎችን ግዢ እየጨመሩ መሄድ የሶስተኛው የዓለም ጦርነት ሲከሰት እነዚህ ምልክቶች ናቸው ብሎ ሳይንቲስቶቹ አስቀምጠዋል። ዓለማችን ላይ እያንዳንዱ ሀገር በአሁኑ ሰዓት ላይ የሚሊተሪ ጡንቻውን ለማፈርጠም ከሰዎች ከሀገራት ብዙ ጦር መሳሪያ እየተቸበቸበ ነው። ልክ ነው። አዎ ምልክቱ አለ። ስለዚህ የዓለም ጦርነት እሱ ገብተናል ማለት ነው። በአስረኛ በዘጠነኛ ደረጃ ብሬክዳውን ኦፍ ዲፕሎማቲክ ቻነልስ ብዙ የዲፕሎማቲክ ሪሌሽንሽፕ ቻናሎች በየስፍራው ላይ ይበጣጠሳሉ ይላል። ምልክቶቹ እየተበጣጠሱ ነው። በሀገራት መካከል ኤምባሲ መዝጋት፣ የሆነ ነገር ማድረግ አለም ላይ ጨምሯል። ስለዚህ ሶስትኛው ዓለም ጦርነት አካል ውስጥ ነው ያለ ነው። በአስረኛ ደረጃ ፐብሊክ ኦፒኒየን ኤንድ ፕሮፓጋንዳ በሰዎች ጭንቅላት ላይ ፕሮፓጋንዳ በመንዛት የፕሮፓጋንዳ ጦርነት ይበዛል ይላል። እየበዛ ነው። አዎ በአንደኛው ሁለተኛው ዓለም ጦርነት አሁን እነዚህ ምልክቶች ታይተዋል። ሰዎች የፕሮፓጋንዳ ጦርነት የመረጃ ጦርነት እየተከሰተ እንደነበረ የጦርነቱ አካል መረጃ እንደነበረ አያውቁም። በሰዎች ጦርነት አንድም በምድር አንድም በሰዎች ጭንቅላት ላይ ነው። በአንደኛ ሁለተኛ ዓለም ጦርነት በጋዜጦች በመጽሔቶች፣ በብሮሸሮች ጦርነት ይሰበክ ነበር። ሁሉም ሰዎች ጭንቅላታቸው በጦርነት ተይዞ ነበር። አሁን ባለበት እንደዛ እያደረገ ነው። ሶሻል ሚዲያውን ያጥለቀለቀው ብሮሸር አይደለም። ሶሻል ሚዲያውን ያጥለቀለቀው ሁሉ ነገር የጦርና የጦርነት ወሬ ዜናዎች፣ ፕሮፓጋንዳዎች ናቸው። በአስራ አንደኛ እና በአንደኛ ተብሎ የሚቀመጠው ደግሞ በተለያዩ የዓለማት ክፍሎች ላይ የተለያዩ ግዙፍ ግዙፍ ጦርነቶች በአንድ የሚፈነዱ ወይም በአንድ ጊዜ ፈንድተው ካሉ ወይም ደግሞ ሊፈነዱ በየስፍራው ላይ ተዘጋጁ ካሉ የሱ ዓለም ጦርነት አካላት ናቸው ብሎ ያስቀምጣል። ስለዚህ ዓለም ላይ ይሄ ያለ። አዎ፣ ቻይና በታይዋን ምክንያት ከአሜሪካ ጋር ትፋጣለች። ሰሜን ኮሪያ ከነ አሜሪካ ጋር ትፋጣለች። በማንኛውም ሰዓት ጦርነት ሊከሰት ይችላል። በሰሜን ኮሪያ እና በደቡብ ኮሪያ፣ በህንድና በፓኪስታን መካከል ማንኛውም ፍንዳታ ሊፈጸም ይችላል፣ ተፈጽመዋል። በእስራኤልና በጎሮ በጎረቤቶቿ መካከል አሁን የምናየው ችግር አለ። በሩሲያና በዩክሬን መካከል ይሄ ችግር አፍጧል። በሩሲያና በአውሮፓዎቹ መካከል ከፍተኛ ስጋት፣ በማንኛውም ክብሪት ምንም አይነት ጦርነት ሊከሰት እንደሚችል ግልጽ እያየን እየተከሰተም ነው ያለው። ጦርነት ታጥቀው በፕሮክሲ በውክልና ምዕራባውያን ከሩሲያ ጋር እየተዋጉ ነው። በቱርክና በእስራኤል መካከል ያለ ሊፈነዳ ያለ ጦርነት አፈጦ ነው ያለው። ምናያቸው ጦርነቶች በተቀላላ ለምሳሌ በሶሪያ፣ በኢራቅ በሌሎችም ሲከናወኑ የነበሩ ጦርነቶች ሁሉ የሶስተኛው ዓለም ጦርነት አካላት ናቸው። ዓለም ያለችው በሶስተኛው ዓለም ጦርነት ነው። ምስራቅ አፍሪካ ላይ የምታዩት ፖለቲካዎች ሁሉ እርስ በእርስ ተፋፍሞ ቀጥሏል። በሊቢያ ያሉ ጦርነቶች፣ በዚህ በየመን የነበሩ ያሉም ጦርነቶች፣ በየመን በነ ሳውዲ አረቢያ ያሉ ግጭቶች፣ በሰሜን ሱዳን ላይ ያሉ ጦርነቶች፣ በደቡብ ሱዳን ላይ ጦርነት፣ በኢትዮጵያ ያለው ጦርነት። በታዲያ ማንቀር እዚህ ላይ ማንም አሜሪካም ጦርነቱ ነው ያለችው። አሜሪካም እርስ በርስ እራሷ የምትፈነካከትበት በጣም አደገኛ ትራምፕን እንግዲህ እንደምታዩት በካሊፎርኒያ በሌሎችም ግዛቶች ላይ የጦር አቅም ይዞ አሰልፎ መምጣት ለእርስ በርስ ግጭቶች ትልቅ በር እየከፈቱ ነው ያሉት። በማንኛውም የዓለማችን ክፍል ጦርነት ያልነካካው የለም። ካሜሩን ብትሄዱ እርስ በርስ አሁን በምሳሌ ላይ የተጋጩ ነው ያሉት። የሳህል ሀገሮች እንደምታውቁት፣ አሁን ቅድምም እንደጠቀስኩላችሁ በዚህ ችግር ውስጥ ማን ነው የቀረው? የትኛው የዓለማችን ክፍል ቀርቷል? የቀረ የዓለም ክፍል የለም። ሁሉም የተነካካበት በቀጥታም በተዘዋዋሪ ጦርነቱ ሲደረግ በኢኮኖሚ ድቀትና ውድቀት ጦርነቱ ያገኘዋል። ስለ የግድ መዋጋት አይጠበቅበትም። በመረጃም ከተዋጋ ጦርነቱ ያለው ነው። ምልክቶቹ እያሉ ያሉ ስለዚህ ተወደደም ተጠላም በሶስተኛው ዓለም ጦርነት ውስጥ ነው ያለ። ነው እየጨመረ ይሄዳል እንጂ ይሄ ቢግኒንግ ላይ ነው ያለ። ነው እየጨመረ መሄዱ ግን አይቀርም። ምክንያቱም ቃሉ ይፈጸም ዘንድ ግዴታ ነው። እኛ ለዓለም ሰላም ነው የምንፈልገው። የዓለም ሰላም ግን የሰላም አለቃ ክርስቶስ ነው። ዓለም ክርስቶስን የካደችበትና የገፈተረችበት ጸረ ክርስቶስን የደገፈች ባለችበት ጊዜ ዓለም ሰላም ልትሆን አትችልም። ሁልጊዜ እኛ የምንለው ፀረ ጸረ ክርስቶስ መንፈስ ቅድም እዛ ጋር በዮሐንስ ራእይ ምዕራፍ ስድስት ላይ እንደተቀመጠው የዓለምን ሰላም ይወስድ ዘንድ ሰዎች እርስ በርስ እንዲተራረዱ፣ በሚሳኤል በጦርነት እንዲተላለቁ ዲዛይን ያደረገው የአውሬው መንፈስ ነው። ውድ ቤተሰቦቻችን ልንነቃ ልንባነን ይገባናል። አሁን ባለበት ደረጃ የዓለማችንን ጦርነት ዓለም ጦርነት ውስጥ መሆኗን እስክንረዳ ድረስ እኛ ግን መጮኋችንን እንቀጥላለን። ምክንያት እንድትዘጋጁ ጌታችን ጌታችን ኢየሱስ ክርስቶስ ለፍርድ እየመጣ ይገኛል ስለዚህ ሁሉ ጊዜ ደጋግመን እንደምንለው አሜን ማራናታ ጌታችን ኢየሱስ ክርስቶስ ሆይ ቶሎናና የዓለምን ውጥንቅጥ ገላግለን ብንል ነው የሚቀለን እንጂ ዓለም በጭንቀት በፍርሃት ሰላም ያጣችበት ጊዜ ነው ያለችው ውድ ቤተሰቦች ስለዚህ የትኛው ዓለም ክፍል እረፍት አግኝተዋል በሄዱና ይዩት የዓለም ክፍሎች በጠቅላላ እረፍት አላገኙም በኢኮኖሚ በጦርነት በብዙ ነገር እየደቀቀች ያለች ዓለም ላይ ነው ያለ ነው። ስለዚህ እንደ ነቃ አማኝ፣ እግዚአብሔርን እንደሚወድ ክርስቲያን፣ እንደገናም ደግሞ ልቡን ለእግዚአብሔር እንደሰጠ ሰው በጠቅላላ እንድትዘጋጁ እንድትነቁ ይህንን መረጃ ላካፍላችሁ ወደድሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት፣ ታላቁ እግዚአብሔርን ታከብራለች። የሰላም አለቃ ክርስቶስ ምድራችንን ይጎብኝልን።